አሰላም ዐለይኩም ወረሐመቱላሂ ወበረካቱ። የዛሬው ርዕሴ ስለ ንቀት ነው። አዎ፣ ማለትም የአንድን ሰው መብትን አቃሎ ማየት ንቀት። በቁርአን አንቀጽ መልእክቱን እጀምረውና በግጥም መልክ መልእክቴን አስኬደዋለሁ። ጌታ አምላካችን አላህ ስብሓነወተዓላ በተቀደሰው ቃሉ እንዲህ ይላል ችሎታው ያለው ሰው የችሎታውን ያህል ቀለብ ይለግስ። የሲሳይ ጥበት ያለበት ሰው አላህ ከሰጠው ሲሳይ የአቅሙን ያህል ይቀልብ። አላህ ነፍስን የሰጣትን ያህል ከችሎታዋ በላይ አያስገድዳትም። አልጠለቅ ቁጥር ሰባት ወንድምን መናቅ፣ አቃሎ ማየት፣ ትኩረት ባለመስጠት ሲጎዱ ስሜት እንዲህ ያለ ነገር በሰው ሲከሰት በሽታ ይሆናል። ትስስር አላልቶ አድሎንም ያመጣል። በሰው መሃል ገብቶ ወንጀልም ቢፈጽም የእምነት ወንድምህ ማጣጣል መናቁን ተወው ይቅርብህ። የራስክንም ሆነ የሌላውን ወንጀል ፍጻሜውን ሳታውቅ እንዲህ ነው አትበል። አላህ ነው መሃሪው አላህ ነውም ቀጪው። የራስክን ሳታውቅ ሰውን አትናቀው። ሰው ወንጀለኛን ስህተት ሲያይበት መናቅ ሳይሆን መምከር መስጠት እርማት፣ ልብህ ውስጥ ሳይገባ እንዲሁም ኩራት፣ የአላህን ምህረት ብሎም ሽልማት፣ ንቀትንም ትተህ ለማግኘት ጀነት። ትንሽ ወንጀል ይሁን ትልቅም ጥፋት፣ ጀነት የሚገኘው በአላህ ረሕመት። አዎ ጀነት የሚገኘው በአላህ እዝነት። አላህ የማይምረው በሱ ማጋራት። በቅዱስ ቁርአንም እንዲህ እናገኛለን። አላህ ለእርሱ ተጋሪ መደረጉን ሽርክን ፈጽሞ አይምርም፣ ከዚህ ባሻገር ያሉት ጥፋቶችን ግን ለሚሻው ሰው ይምራል። አልኒሳ ቁጥር 48። አላህ አይምረው ይህን ሰው አትበል፣ በሱ ሥራ ገብተህ ራስክንም አትወክል። በአላህ ሥራ አትግባ፣ ፍርድ ሰጪ አትሁን። ወንድምን አትናቅ፣ አታቃልል መብቱን በንቀት ዐይን ወንድምህን ከተመለከትከው እስልምናን ወንድም በአግባቡ ተረዳው። ሰውን የሚንቁ ባለው ዕውቀታቸው፣ መብትን የሚጋፉ በያዙት ሀብታቸው፣ በጣም የሚኩራሩ ባለው ደረጃቸው እስልምናን በቅጡ ያልተረዱ ናቸው። መመጻደቅ ንቀት ሰፍቶ በአእምሯቸው መስመር ይስታሉ፣ አወይ ጥፋታቸው። እውነትን ከቁርዓን ከሐዲስ መፈለግ ይሳናቸዋል። ከእውነትን ማፈግፈግ ዑለማዎችን መናኩራት ተሰምቷቸው ፈረንጅኛ ቋንቋ ትንሽ ማወቃቸው መግባቢያ መሆኑን ፍጹም ተረሳቸው። እውነት ፈላጊዎች፣ የእምነት ተከታዮች፣ የአላህን ሸሪአ ፍርድን አራማጆች፣ ለእውነት የቆሙ የእስላም ሠራተኞች አንዱ ለአንዱ እየተናነሰ በፍቅሩ ማዕድ እየተቋደሰ ይቅር ተባብሎ ብሎም ተቻችሎ መኖር ይገባዋል ለዲን ለአላህ ብሎ። ሀብት ወይም ሥልጣን ስላላቸው ብቻ ሰውን የሚንቁ በእይታ ጥላቻ ሕዝብ ይፈራኛል በሚለውም ዛቻ ሰውን የሚንቁ ካልተጠነቀቁ ከአላህ ዘንድ ማንነታቸውን ፈጽሞ ሳያውቁ ብልሹ ከሆነ ሥነ ምግባራቸው የቁርአን የሐዲስ ዕውቀት ባጠራቸው ንቀት ኩራት የሰይጣን መሆኑን ጽድቅን ይነፍግና ያመጣል ኩነኔን። ኃላፊነት በጎደለው ዐይን ሰዎችን ማየት ትኩረትን በመንፈግ በንቀት ስሜት መብት እሱ እንዳለ ሁሉ እንዳላቸው መብት ሊሰማው ይገባል። ይህ አይነት ስሜት መልእክቴም በዚህ ንግግር እቋጨዋለሁ። ሰዎችን ከተገቢው በላይ ማሰራት፣ ችግራቸውንም መጠቀሚያ ማድረግ፣ ሰብአዊነታቸውን መጨፍለቅ በራሱ በደል ነው፣ እስላማዊ ሥነ ምግባር አይደለም። ሙስሊሞች የፍትሕ ተምሳሌት ሆነው ሊገኙ ይገባል። ሁለፋኡ ራሺዲን። ከሙስሊሞች የገንዘብ ግምጃ ቤት ውስጥ ገንዘብ በማውጣት ለድሆች እንደየ አስፈላጊነታቸው ይለግሱ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩን የመተዛዘንና የመተሳሰብ መርህ ይህን ይመስላል። አላህ ሆይ ቅኑን መንገድ ምራን፣ ሰዎችን በንቀት አይን ከመመልከት መብታቸውን ከመጋፋት ጠብቀን፣ ፍትህን ለግሰን፣ መናናቅ እንዳይኖር አድርግልን። አሚን። ወሰላሙ አሌይኩም ወረሕመቱ ላሂ ወበረካቱ።